ብሮታይ ሰላምታችን በያላችሁበት ድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱ በብርሸለቆ ሌላ ወታደራዊ ስልጠናን ማስጀመሩን ሲገልጽ የፋኖ ኃይሎች ደግሞ እያሰለጠኗቸውን ኃይሎችን አሳይቷል። የብልጽግናው ሹም በበኩላቸው በኢትዮጵያ ነጻነት በዝቶ ልቅ ሆኗል ሲሉ ተደምጧል። በአማራና ኦሮሚያ ክልሎች በተለያዩ ቦታዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በዝርዝር የምንመለከተው ጉዳይ ይሆናል። የጤና ባለሙያዎች ሙሉ የስራ ማቆም አድማ ቀጥሏል። ንቅናቄው በቅርቡ በመንግስት ሚዲያዎች ቀርበው የሀገሪቱን ባለሙያዎች የሰደቡ ሹማምንት ይቅርታ እንዲጠይቁ እንደዚሁም ከስልጣናቸው እንዲለቁ ጠይቋል። የብልጽግናው መንግስት የቅጥርና የስንብት ማስታወቂያን ጨምሮም እስራት እና ሌሎች እርምጃዎቹም ቀጥሏል። በአንዳንድ ስፍራዎች መምህራን ጥያቄዎችን ማንሳት መጀመራቸው ደግሞ ሌላ ስጋትን ፈጥሯል። በስፋት የምንመለከተው ጉዳይ ነው። ጀኔራሉ፣ ቀዳሚው ጉዳያችን ግዛቶችንና ተፈናቃዮቻችንን መመለስ ነው ሲሉ ለአምባሳደሮቹ ተናግሯል። የትግራይ የፖለቲካ ቡድኖች አስመራና አዲስ አበባ ላይ ጥምረት ፈጥረው ክልሉን ወደ ሌላ ጦርነት እየመሩት ነው ሲል ደግሞ ድርጅቱ ገልጿል። ሁለቱን መረጃዎች እንቃኛለን። ይህ በእንዲህ እንዳለ ጄኔራሉ ሹመት ሰጥቷል። ይህ የከፍተኛ ፍርድ ቤት ሹመት የተሰጠው በትግራይ ክልል የመቀለ ከተማ ዳኞች የደህንነት ስጋት እንዳለባቸው በመግለጽ ሙሉ በሙሉ ስራ ማቆማቸውን በገለጹ ተመሳሳይ ሰሞን ነው። ሰሙታላችሁም በአማራ ክልል ታስሮ የነበሩ ኤርትራውያን ከስር ተለቀቁ። ከሳ ሻጡት ኤርትራውያኑ ራሳቸው ከሰዋልም ነው የተባለው ሌላኛው መረጃችን ነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተሰነዘረባቸውን ማስጠንቀቂያ ተከትሎም በጋዛ ዘመቻቸውን ሊያቆሙ የሚችሉበትን ቅድመ ሁኔታ አስቀምጧል። ሀማስ ታጋቾችን ሙሉ በሙሉ ለቆ ትጥቁን የሚፈታ ከሆነና አመራሮቹም ከጋዛ የሚወጡ ከሆነ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጤና ባለሙያዎች ሙሉ የስራ ማቆም አድማ ቀጥሏል። ንቅናቄው በቅርቡ በመንግስት ሚዲያዎች ቀርበው የሀገሪቱን ባለሙያዎችን የሰደቡ ሹማምንት ይቅርታ እንዲጠይቁ እንደዚሁም ከስልጣናቸው እንዲለቁ ጠይቋል። የብልጽግናው መንግስት የቅጥር ማስታወቂያም የስንብት ማስታወቂያም እንደዚሁም ሌሎች ስርዓቶችን አስቀጥሏል። በአንዳንድ ስፍራዎች መምህራን ጥያቄዎችን ማንሳት መጀመራቸው ደግሞ ሌላ ስጋትን ፈጥሯል። አሁን ወይንም መቼም ያሉት የሀገሪቱ የጤና ባለሙያዎች ደግሞ ዛሬ ሙሉ አድማ የጀመሩበት ሶስተኛ ቀናቸው ሰላቸው ላይ ናቸው። አድማውን ተከትሎ የብልጽግናው መንግስት እየወሰዳቸው ያሉ እርምጃዎች ደግሞ አነጋጋሪ ሆኗል። ከሰሞኑ በጅምላ ካሰራቸው ሐኪሞች ውስጥ የተወሰኑትንም ወደ ፍርድ ቤት አቅርቧል። ለአንድ አመት ከስድስት ወር በሙሉ ስራ ቁማ የነበረች ዶክተርን ስራ ቦታዋ ላይ ከሰሞኑ ባለመገኘቷ በሰው ላይ ጉዳት ደርሰዋል ሲል ዛሬ ፍርድ ቤት ያሰማው ክስም ከብዙዎች አንዱ ነው። አገዛዙ ዳቦ የጠየቁ የህክምና ባለሙያዎችን ማሰሩን የቀጠለ ሲሆን ትናንትና ዛሬም በአዲስ አበባ አለርት በደብረ ታቦር ዳውላቡ ወዘት የታሰሩ ሐኪሞች አሉ። በሌላ በኩል በተለያዩ ሆስፒታሎች የማስታወቂያ ሰሌዳ ላይ ማስታወቂያዎች ተበራክተዋል። ብዙዎቹ ተመለሱ የሚሉ የማስጠንቀቂያ ወረቀቶች ሲሆኑም የተወሰኑት ደግሞ በገፍ ቅጥር እናከናውናለን የሚሉ ናቸው። አልፎ አልፎ እንደ ራስ ደስታ ባሉት ደግሞ የስንብት ደብዳቤዎች ጭምር መጻፋቸውን የንቅናቄው አስተባባሪዎች ገልጿል። የብልጽግና አገዛዝ በልተን እንስራ ማረፊያ አግኝተን እናገልግል ያሉ የሀገሪቱ ሐኪሞችን ህልማችሁን እነጥቃችኋለው ዛቸውን ትናንት ደረጀ ድጉማ በተባሉት ሚኒስትሩ በኩል ማስነገሩም ይታወሳል። በሶሻል ሚዲያ እና በፖለቲካ አክቲቪስቶች የሚመሩ በተለያዩ ሶሻል ሚዲያ መልእክት በማስፈራራት ሰው ወደ ጤና ተቋም እንዳይሄድ የሚያደርጉ ናቸው። በሶሻል ሚዲያ በሚመራ አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። በአስቸኳይ ወደ ገበታ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ እፈልጋለሁ። ንቅናቄው በሰጠው ምላሽም ህይወት ስናድን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል ብሏል። እነዚህ ሹማምንት የተቀመጡበት የስልጣን መንበር በጤና ባለሙያው ትከሻ ላይ እንደሆነ የዘነጉት ይመስላል ያለው ንቅናቄውም በዚህ ደረጃ እርምጃ መከሌናን እናወክላለሁ የሚሉትን ምስኪኑንና ለፍቶ አዳሪውን መስደብና ማዋረድ ራስን ከማስገመትና ነገ የታሪክ ተወቃሽ ከመሆን ሌላ ፋይዳ እንደማያመጣ ልናሳውቅ እንወዳለን። በዚህ መሰረትም በህዝባዊ ሚዲያ በይፋ ስሙን ያጎደፋችሁትን የጤና ባለሙያም በይፋ ይቅርታ እንድትጠይቁ በጥብቅ እናሳስባለን ሲልም ገልጿል። አለበለዚያም አመራሮቹ ራሳቸውን ከኃላፊነት በማንሳት እንዲተባበሩ ጥሪ ቀርቧል። ንቅናቄው አክሎም የጤና ባለሙያውን ጥያቄዎች እናስመልሳለን፣ እንደዚሁም እንወክላለን በሚል ከ ከወረዳ እንደዚሁም ከዞን መንግስት የተመለመሉና የጤና ባለሙያውን ጥያቄ ለማድበስበስና አቅጣጫ ለማሳት የተዘጋጁ ፖለቲከኞች እንዳሉ ደርሰንበታል ሲል ገልጾ ይህ አካሄድ ከአመታት በፊትም የነበረውን የጤና ባለሙያዎችን ጥያቄ ለማዳከም እንዲሁም ለማፈን የተሄደበት ነው። ከየትኛውም የመንግስት አካል ጋር የሚደረግ ውይይት የተዘጋጁ ብቁ የሆኑና በራሱ በጤና ባለሙያው የተመረጡ ተወካዮች፣ የተደራጁ የህግ ባለሙያዎች እንደዚሁም ታዛቢ ገለልተኛ አካላት አሉ ሲል አመልክቷል። የኢትዮጵያ የጤና ባለሙያዎች ማህበር በበኩሉም የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው የስራ ማቆም እንቅስቃሴም ሙሉ በሙሉ ስራ ያቆሙ የጤና ባለሙያዎችና ተቋማት አሉ ሲል አሳውቋል። የስራ ማቆም አድማ አልተደረገም የሚለው ከእውነት የራቀና ውሸት ነው ያለ ሲሆን ያላደረጉ ተቋማትም ይኖራሉ። ያ ደግሞ ምንም ነገር እንዳልተፈጠረ መገልበጥ አይደለም ነው ያለው። የጤና ተቋማትም የቋሚና የኮንትራት ቅጥር እያወጡ ይገኛሉ። ይህ መንገድ ደግሞ ለማስፈራራት እንጂ ጥያቄዎችን ለመመለስ እየተሄደበት አይደለም ሲልም ል ጤና ሚኒስቴር ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ካሉ ባለሙያዎች ጋር እስካሁን ውይይት አላደረገም ሲልም ማህበሩ ይፋ አድርጓል። ማህበሩ እንቅስቃሴ እያደረጉ ያሉ የጤና ባለሙያዎች ጉዳይም በመያዝ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር እንደ ማህበርና እንደ ቦርድ እያወራ መሆኑን የቦርዱ አመራሮችም ቅድመ ሁኔታዎችን እንዳስቀመጡ አስረድቷል። በዚህም መጀመሪያ የታሰሩ ሁሉም የጤና ባለሙያዎች ይፈቱም፣ በመግለጫ ለጥያቄዎቻችን እውቅና ይሰጥ፣ ከዛ በኋላም ገለልተኛ አካል ይገኝ። እኛም ተወካይ እንልካለን የሚል ሀሳብ አቅርበዋል ብሏልም። ከነዚህ የሀገሪቱ የጤና ባለሙያዎች እንቅስቃሴ በተጨማሪም በተለያዩ አካባቢዎች የመምህራን ጥያቄዎች መቅረብ መጀመራቸው ደግሞ ሌላ ስጋት ሆኗል። በመንግስት በኩል በደቡብ ምዕራብ ኢትዮጵያን ጨምሮ ትምህርት ቤቶች እየተዘጉ ስብሰባዎች እየተጠሩ ሲሆን በቀጣይ ቀናትም በበርካታ የሀገሪቱ አካባቢዎች በተመሳሳይ ከመምህራን ጋር ስብሰባዎች እንደሚከናወኑ ነው የሚጠበቀው። የመከላከያ ሰራዊቱ በብር ሸለቆ ሌላ ወታደር ማሰልጠን ጀምር ያለው ሲል የፋኖ ኃይሎች የሚያሰለጠኗቸውን ኃይሎች አሳይተዋል። የብልጽግናዎቹ በበኩላቸው በኢትዮጵያ ነጻነቱ በዝቶ ልቅ ሆኗል ሲሉ ተደምጧል። በአማራና ኦሮሚያ ክልሎች የተለያዩ አካባቢዎች የሚፈጸሙ ድንገተኛ ጥቃቶች አሁንም እንደቀጠሉ ናቸው። በአማራ ክልል ምስራቅ ጎጃም ዞን ደጀን ጉባያ ተብሎ በሚጠራው አካባቢ በተለይም ገተም በተባለ ስፍራ የተፈጸመው ጥቃት የሚጠቀስ ነው። የመንግስት ኃይሎች በተለይም በምሽት ወደ ፋኖ ኃይሎች መገኛዎች በማቅናት የሚያደርጓቸው ዘመቻዎችን ተከትሎ ከተፈጸሙ ጥቃቶች ውስጥም አንዱ ነው። በተመሳሳይ በዚሁ በጎጃም ቀጠና እናርጅ እናውጋ መጣያ ተብሎ በሚጠራ ቦታ፣ በጎንደር ዙሪያ ማክሰኝት አቅራቢያም፣ በማዕከላዊ ጎንደር ደንቢያም፣ በአዊ ዞን ቲሊሊ እና ቲሊሊ አቅራቢያ የተፈጸሙ ጥቃቶችም ወደ ፋኖ ኃይሎች መገኛ በማምራት ላይ የነበሩ የመንግስት ወታደሮች ላይ የተከፈቱ ስለመሆናቸው ነው የተነገረው። በኦሮሚያ ክልል በምዕራብ ሸዋ ዞን ጮቤ ወረዳ ገንጂ ተብሎ የሚጠራ ስፍራ እንዲሁም በምዕራብ ወለጋ ጊምቢ፣ በምስራቅ ወለጋ ሲቡ ሲሬ የተፈጸሙ ድንገተኛ ጥቃቶች ኢትዮጵያውያን ርስ በርስ ጦርነቱ ውስጥ ሰለባ ያደረጉ ናቸው። እነዚህ ጦርነቶች የሀገር ሀብትን በተለይም ደግሞ አምራቹን የሀገሪቱን ወጣት እየበሉ ቢቀጥሉም ሁነኛ መፍትሄ ግን እስካሁን አላገኙም። አገዛዙ አሁንም እጅ ሰጡኝ፣ አሁንም እየተለቀሙ ነው የሚል ፕሮፓጋንዳ ላይ ነው። የምስራቅ ገዛዛዡ ሌትናንት ትናንት ጀኔራል መሐመድ ተሰማ ትናንት ባህርዳር ላይ ያደረጉት ንግግርም ይኸው ነው። በአሁኑ ሰዓት ፋ በሰራዊቱ በመመታቱ እየተዳከመና እየፈረሰ እየተበተነ ያለ ሀይል መሆኗል። አደረጃጀቱ ፈርሷል። የሰው ኃይሉ የተኩስ አቅሙ አቅርቦቱና የአመራር አቅሙ ስለተመናመነበት በጣረሞት ላይ ይገኛል። ስለዚህ ይህንን ልቅምቃሚ ኃይል እየለቀምን ነው ይላል የጄኔራሉ ንግግር። ሌትናንት ጄኔራል መሐመድ ተሰማ አለቃቸው ፊልድ ማርሻል ብርሃኑ ጁላ ከሁለት ዓመት በፊት ገና ጦርነቱ በተጀመረ ሰሞን እየለቃቀምናቸው ነው ብለው እንደነበር ያጡታል ተብሎ ግን አይገመትም። ከእንዲ ያሉ የራስን ሀገር ዜጋ ደመሰስኩት፣ ለቀምኩት፣ አጠፋውት ፕሮፓጋንዳ ተወቱም ፖለቲካዊ መፍትሄ ይፈለግ ዘንድ የሚቀርበው ጥያቄን የገፋው ብልጽግናም በቅርቡ ከየአካባቢው በግዳጅን በውድ የሚያሰባስባቸውን ታዳጊዎችንና ወጣቶችን በብርሸለቆ ማሰልጠን ጀምር ያለው ብሏል። ቀጣይ የብልጽግናው መንግስት የጦርነት ሰለባዎች ሰራዊቱን እያሰለጠነና እያስመረቀ እንደሆነ የገለጸው ግን የመከላከያ ሰራዊቱ ብቻ አይደለም፣ የፋኖ ኃይሎችም ጭምር እንጅም ከሰሞኑ በተለያዩ ስፍራዎች ታጣ ቻቸውን ለወራት ስልጠና ሲሰጡ ቆይተው ማስመረቃቸውን ይፋ አድርገዋልና አሁን በሀገሪቱ የንግግርና የነጻነት መድረኮች እየተዘጉ ሰላማዊ ተቃውሞዎች በካቴና እየታፈኑ የተከፈቱ በሮች ደግሞ ውትድርና፣ መሳሪያ፣ ወዘተ የሚሉ የኃይል መንገዶች ሆኗል። ይርጋ ሲዛ እየተባሉት የአማራ ክልል የብልፅግና ሹም ግን በሀገሪቱ ነጻነት በዝቶ ልቅ ሆኗል ሲሉ ነው የተሰሙት። ነጻነትን በሚፈለገው መልኩ ያለመጠቀም ችግር አሁንም መሰረታዊ ችግሮችን እንድንፈታ የዜጎችን መብትና ግዴታ እንዳንረዳ ያደረገን ልቅ የሆነ ነጻነት በዚህ ሀገር ላይ ስላለን እኒሹም ኢትዮጵያ ከዓለም ጋዜጠኛን የፓርላማ ባለን ዶክተርን በማሰር በማሳደድ ወደር ከሌላቸው ሀገራት አንዷ መሆኗን የሚያገለግሉት የብልጽግናው ሪፖርት ላይ አይጻፍምና ያውቁታል ተብሎ ግን አይገመትም። ነገር ግን እንዲህ ነጻነትም ተሰጥቷቸው ጫካ ግን ገቡብን ያሏቸው ሀይሎችን አላማ የላቸውም ሲሉ ይጀምሩና እንደገና አላማ አላቸው ብለው ቀጥለው ስልጣንና ጥቅም ነው የሚለው ማብራሪያቸውን ያቀርባሉ። ኋላ ቀር ነው አላማም የለውም። ፍላጎቱና አላማው ጥቅም ነው ስልጣን ነው። እኒ ሹም ከጥቂት ሳምንታት በፊት ለችግር ዳረገን የሚሉትናም ጽንፈኛው ሲሉ የሚገልጹትን ኃይል ተራጩኸትና ድንፋታ ነው የሚሉ ቃላትን ተጠቅመው ከወረፉ በኋላ ህዝብ ጠልቷቸዋል፣ ተፍቷቸዋል ሲሉ ተደምጠው ነበርም። ጄኔራሉ ቀዳሚው ጉዳያችን ግዛቶቻችንና ተፈናቃዮችን መመለስ ነው ሲሉ ለአምባሳደሮቹ ተናግሯል። የትግራይ ፖለቲካ ቡድኖች አስመራና አዲስ አበባ ላይ ሆነው ክልሉን ወደ ችግር እየመሩ ነው ሲል ደግሞ ድርጅቱ ገልጿል። ከሰሞኑ የብልጽግናው ተቋም የኢትዮጵያ ብሔራዊ ምርጫ ቦርድ ሰርዣለሁ ያለውን ህወሓት አመራሮችን፣ የትግራይ ሰራዊት አመራሮችን፣ የጊዜያዊ አስተዳደሩ ሰዎችን አምባሳደር ማሲንጋ ማነጋገራቸውን መዘገባችን የሚታወስ ነው። በኢትዮጵያ የአሜሪካ አምባሳደሩ ከጊዜያዊ አስተዳደሩ ፕሬዚደንት ጀኔራል ታደሰ ወረደ ጋር መምከራቸው ታውቋል። ጀኔራል ታደሰም ዋናው ተግባራችን እየተፈናቀሉ ዜጎችን ወደ ቤታቸው መመለስና የትግራይ ህገ መንግስታዊ ወሰንን ማረጋገጥ ነው ሲሉ አምባሳደሩ አስረድቷል። ይህንን መሰረታዊ ፍላጎት ለማሟላት በሚደረገው ጥረት ላይ ግን ያለው እንቅፋት ከባድ ሆኗል ሲሉ አክሏል። ትናንት በትግራይ ሽረ የተፈናቃዮች መጠለያን ጎብኝተው የተመለሱት አምባሳደሩ ደግሞ ችግሩን ለመፍታት በምታደርጉት ጥረት ድጋፍ አለን ብሏል። የጊዜ አስተዳደሩ ፕሬዚደንት ጄኔራል ታደሰም ከፈረንሳዩ አምባሳደር ሬሚ ማሬሾ ጋር መገናኘታቸውም የታወቀ ሲሆን ተፈናቃዮች ወደ ቀያቸው በአስቸኳይ ካልተቋቋሙም ግዛቶቻችንም ካልተመለሱ ከባድ አደጋ ይፈጠራል ሲሉ ነው የተናገሩት። ጄኔራሉ በቅርቡ በመቀለ በተመሳሳይ የውጭ ዲፕሎማቶችን ባገኙ ጊዜም አርባ በመቶ የትግራይ ግዛት በወረራ ስር ነው ብለው ነበር። በስም በግልጽ አያብራሩት እንጂ እነዚህ አካባቢዎች ተይዘዋል ያሉት ደግሞ በአማራና ኤርትራ መንግስታት አማካኝነት ስለመሆኑም ነው። ፓርቲው ደግሞ የትግራይ የፖለቲካ ኃይሎች በተለይም የህወሀት ሰዎች ከፊሎቹ አዲስ አበባ ከፊሎቹ ደግሞ አስመራ ላይ ካሉ ኃይሎች ጋር እየሰሩ ትግራይን ወደ ከፋ ችግር እየመሩ ነው ብሏል። ከህወሀት የወጣውና በአቶ ጌታቸው ረዳ የሚመራው ቡድን ሬድዋን ሁሴንና ዳንኤል ክብረትን አጅቦ በብልጽግናው ልሳናት በኩልም እየቀረበ በትግራይ ተፈ ፈጸሙ ያላቸውን ወንጀሎችን እያነሳ ክሱን እያቀረበ ቀጥሏል። በሌላ በኩል ምንም እንኳን ህወሀት ደጋግሞ ቢያስተባብለውም ከአስመራው መንግስት ጋር ግንኙነቶች ተፈጥሯል የሚለው መረጃ ደግሞ ተደጋግሞ የተሰማ ነው። የጊዜያዊ አስተዳድሩም ከሳምንታት በፊት እኔ የማላውቀው የውጭ ግንኙነት አደገኛ ውጤት አለው ሲል መግለጫ አውጥቶበት እንደነበር አይዘነጋም። የሆነ ሆኖ የትግራይ ነጻነት ፓርቲ ሁለት የትግራይ ፖለቲካ ቡድኖች በየፊናቸው ከኢትዮጵያና ከኤርትራ መንግስታት ጋር ለመተባበር ጥረት እያደረ ደረጉ ናቸው ይላል ሁለቱም አካላት ከአዲስ አበባና ከአስመራ ጋር ለመስራት በየፊናቸው የሚያደርጉት ተቃራኒ ጉዞ አደገኛ ነው ሲል አንስቶም በዚህ ምክንያትም ትግራይ በሌላ ዙር የጦርነት ስጋት ላይ ናት ሲልም አቅርቧል ኢትዮጵያና ኤርትራ ገብተውበት ባለው ውጥረት ዙሪያም የትግራይ የፖለቲካ ሀይሎች ገለልተኛ መሆን አለባቸው ብሎ እንደሚያምን ያሳወቀ ሲሆን ትግራይ በኢትዮጵያ ህግ አውጪ ተቋም ጨምሮም በአጠቃላይ በፌዴሬሽን ውክልና የላትም ኤርትራ ደግሞ ሌላ ሀገር ነው ሲል ገለልተኛ አቋም መያዝ ምክንያት ያለውንም አቅርቧል። ይህ በእንዲህ እንዳለ ጄኔራሉ ሹመት ሰጥቷል። ይህ የከፍተኛ ፍርድ ቤት ሹመት የተሰጠው በትግራይ ክልል የመቀለ ከተማ ዳኞች የደህንነት ስጋት እንዳለባቸው በመግለጽ ሙሉ በሙሉ ስራ ማቆማቸውን በገለጹ ተመሳሳይ ሰሞን ነው። ከሰሞኑ የትግራይ ክልል የከፍተኛ ፍርድ ቤት ፕሬዝደንቱና መከተላቸው ከሀላፊነት መሰናበታቸው ይታወሳል። በተደጋጋሚ የስራ መልቀቂያ አስገብተው ምላሽ ሳይሰጣቸው ከቆየ በኋላ ባሳለፍ ነው ግንቦት ስድስት የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝደንት ጸጋይ ብርሃንና ምክትላቸው ገብረ አምላክ የእብዮ ከስራ ገበታቸው ተሰናብተዋል። እነዚህ አመራሮች የስራ መልቀቂያ እንዲያስገቡ እንደ ምክንያት ካስቀመጧቸው ችግሮች መካከል የጊዜያዊ አስተዳድሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን በተደጋጋሚ ሲገልጹት ቆይተዋል። ከሰሞኑ ከሁለት ዓመት በፊት የተገደለችው ዘውዱ ሀፍቱን ይገድላቸዋል በሚል የተከሰሱ ተጠርጣሪ ግለሰቦችን ለመዳኘት የተጠራው ችሎት ላይ የተፈጠረው ብጥብጥና የክልሉ ፖሊስ ምክትል ኮሚሽነር የነበሩት ሰው ዝምድና ያላቸው ተጠርጣሪዎች የፈጠሩት አምባጓሩ እንዲሁም ያን ተከትሎ የቆመው የዳኝነት ስርዓቱም አንድ ማሳያ ይመስላል። የሆነ ሆኖ አሁን ጄኔራል ታደሰ ወረደ የከፍተኛ ፍርድ ቤት ተጠባባቂ ፕሬዚደንት ሹመትን ሰጥተዋል። አቶ መንግስቱ ተክላይ ኪዳነ ከግንቦ ዘጠኝ ጀምሮ የከፍተኛ ፍርድ ቤቱ ተጠባባቂ ፕሬዚደንት ሆኖ መሾማቸውም ተነግሯል። የጀነራል ታደሰ ወረደ ቢሮ ሰሞኑን የዘውዶ ዘውዱ ሀፍቱን ግድያ የተመለከተውን የችሎት ሁነት በተመለከተም በትግራይ የፍትህና የዳኝነት ተቋማት ላይ የተፈጸመ ግልጽ ጥቃት ያለው ሲሆን ህግና ስርዓትን የሚያጣጥል በሁከትና ግርግር የተበተነች ጉልበተኛ የሚፈነጭባት ትግራይ እንድትኖር የሚያደርግ አደገኛ ድርጊት በማለት እንደገለጸውም ይታወቃል። በአማራ ክልል ታስሮ የነበሩ ኤርትራውያን ከእስር ተለቀቁ። ከሳሽ ያጡት ኤርትራውያኑ ራሳቸው ከሷል ነው የተባለው። አለማዋጭ ከተባለው ጎንደር ዳባት ከሚገኘው የስደተኞች መጠለያ ጣቢያ ከስድስት ወራት በፊት ተይዘው በተለያዩ ፖሊስ ጣቢያዎች ታስሮ የነበሩት የኤርትራ ስደተኞች መለቀቃቸውንም የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አረጋግጧል። ከሳሽና ጥያቄ ባለማግኘታቸው በጠበቃቸው አማካኝነት ራሳቸው ታሳሪዎቹ ጉዳዩ እንዲታይላቸው ለአማራ ክልል ጠቅላይ ፍርድ ቤት ጎንደር ምድብ ችሎት ክስ ማቅረባቸውና በችሎት ስለተጠረጠሩበት ሁኔታ የሚያስረዳ አካል ባለመቅረቡም ነው ከስር ተለቀቁ። የተባሉ ላለፉት ስድስት ወራት ተኩል አካባቢ በዳባት በደባርቅና ጎንደር ከተማ ፖሊስ ጣቢያዎች በስር ላይ የነበሩት ደግሞ አምስት ኤርትራውያን ስደተኞች ናቸው። የተጠረጠሩበት ወንጀል ሳይነገራቸውና ክስም ሳይመሰረትባቸው ከሚኖሩበት ዳባት አለመዋጭ ስደተኞች መጠለያ ጣቢያም በዳባት ፖሊስ ጣቢያም በደባርቅ ፖሊስ ጣቢያም በጎንደር ከተማ አራተኛ ፖሊስ ጣቢያ በስ ላይ እንደነበሩም ተናግሯል። አንድ ስደተኛ ፍርድ ቤት ወደ ፖሊስ ጣቢያ ላመጣን አካል እንድንመለስ ለጎንደር ከተማ አራተኛ ፖሊስ ጣቢያ ትዕዛዝ ካስተላለፈ በኋላ ግለሰቡ ተረክቦን ባለንበት ጥሎን ሄደዋል ብለዋል። ታሳሪዎቹ ስለተጠረጠሩበትና ስለታሰሩበት የወንጀል ድርጊት ባይገልጹም የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲአር ግን ቀደም ሲል ሰጥቶት በነበረው መረጃ መሰረት አምስቱ ኤርትራውያን ዳባት በሚገኘው አለማዋጭ የስደተኞች ጣቢያና በአካ አካባቢው ህገወጥ ተግባራትን ሲፈጽሙ ነበር በሚል ተጠርጥረው በጸጥታ ኃይሎች መያዛቸውን በወቅቱ አመልክቶ ነበር። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀማስ ታጋቾችን በሙሉ ለቆ ትጥቁን የሚፈታ ከሆነ ሀገራቸው በጋዛ የጀመረችውን ዘመቻ ልታቆም እንደምትችል ገለጹ። ኔታንያሁ ይህንን ያሉት እንግሊዝ ፈረንሳይና ካናዳ እስራኤል በጋዛ የጀመረችውን አዲሱን ዘመቻ እንድታቆም ማስጠንቀቃቸውን ተከትሎ ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካን እስራኤል በጋዛ ሰርጥ የጀመረችውን አዲሱን ዘመቻዋን ካላቆመች ማዕቀብ ሊጥሉ እንደሚችሉ በጋራ ባወጡት መግለጫ ማስጠንቀቃቸው ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመሪዎቹ በሰጡት ምላሽ ግን ምዕራባውያን የፕሬዝደንት ዶናልድ ትራምፕን መንገድ ተከትለው እስራኤልን ቢደግፉ ይሻላቸዋል ብለዋል። እስራኤል በጋዛ የጀመረችውን ዘመቻ ለማስቆም ሐማስ የቀሩ ታጋቾችን ከለቀቀም ትጥቁን ከፈታና መሪዎቹም ጋዛ ለቀው የሚሰደዱ ከሆነ ብቻ ነው ብለዋል። ይህ በእንዲህ እንዳለ እስራኤል ለኢራን ሲሰልሉ ነበር ያለቻቸው ሁለት ዜጎቿ በቁጥጥር ስር ውለዋል ሏን አሳውቃለች። የእስራኤል የደህንነት ባለስልጣናት እንዳሉት ከሆነ ሁለቱ የ24 ዓመት ዕድሜ እንዳላቸው የተነገረላቸው እስራኤላውያን ወጣቶች ከኢራን ተልእኮ ተቀብለው በእስራኤል ምድር ሲሰልሉ ነበር። የእስራኤል መንግስት በቁጥጥር ስር አዋልኳቸው ስላላቸው ወጣቶች ግን ከኢራን በኩል የተሰጠ ምላሽ የለም። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።